ሰላም ሰላም፣ ለእንጨት ለአልሙኒየም እንዲሁም ለብረት ሰራተኞች የሚሆን ቆንጆ አፕሊኬሽን ይዤላችሁ መጥቻለሁ። ይሄ አፕ ለአልሙኒየም ሠራተኞች ለመስታወት፣ እንዲሁም ለፓኔል፣ ለእንጨት ሰራተኞች ደግሞ ለኤምዲኤፍ ሰርፌስ የሆኑትን ነገሮች ያለምንም ዌስቴጅ እንዴት መቆራረጥ እንዳለብንም ያሳየን ቆንጆ አፕሊኬሽን ነው። አፕሊኬሽኑ ከትሊስት ይላል። ይሄኛው ነው እንደምታዩት ይሄ አፕሊኬሽን ነው። ፊቸሩ ይህን ይመስላል። የመጀመሪያው ከላይ እንደምታዩት ፓኔል የምትለው አፓርታለች። ፓኔል የምትለው ይችኛው አፓርት ይሄኛው፣ ማለት እኛ የምንፈልገው ሳይዝ መስታወት ሊሆን ይችላል፣ የምዴፍ ሊሆን ይችላል ወይም ፓኔል ሳይዙ ነው የምናስገባለት። ስናስገባ የመጀመሪያው ንግዙን እንደዚህ እናስገባለን፣ ጉድዙንም እናስገባለታለን። እዚ የኳንቲቲውን ብዛቱን እናስገባለታለን። እዚህ ጋር ማቴሪያሉን አርኒው ብለን ለምሳሌ የምዴፍ ከሆነ የምዴፍ ብለን እናስገባለታለን። ወይም ደግሞ መስታወትም ከሆነ ግላስ ብለን እናስገባለታለን። ወታሽ እስከ መጨረሻው የሚፈልገውን ሁሉ ሳይዞች እናስገባለን። ት ምትለዋለች ሺት ማለት ያለን የማቴሪያል ሳይዝ ነው። ለምሳሌ ኤምዴፍ ወይም ያሉን ፓኔል ከሆነ አንድ በሁለት በ244 ነው ስታንዳርዱ የፋብሪካ ሳይዙ ማለት ነው። ወይም ኦቨርሳይዝም ከሆነ የእሱን ሳይዝ እንከታለን። ያለንም ብዛት እዚህ ጋ አራትም አምስትም ስድስትም ያለንን ብዛት እናስገባለን። ማቴሪያሉ ልክ እዚህ ጋር ስንመጣ ቅድም ከላይ እንዳሳየኋችሁ ግላስ ከሆነ ግላስ የምዴፍ ከሆነ የምዴፍ ላሜራም ከሆነ ላሜራውን እንከታለን። ስለዚህ እ አብረን ው አሁን እየሰሩት ባለት የምሶ ሳይዝ ጠቅላላ ሳይዞቹን ከላይ እንደምታዩ ዘጠና በአንድ ሀያ ስምንት ዘጠና በሁለት ስልሳ ስድስት ምናምን እያለ ወርታች ጠቅላላ ያሉኝ ሳይዞች ሁሉ አስገባለሁ። ሙሉውን ወርታሽ የምፈልገውን ሳይዝ ካስገባው በኋላ እስቶክ ሺቱ ላይ 330 በ214 ያው የኖርማል የአንድ የመስሶት ላስ ስራ ሳይዝ ነው። እሱን አስገባለት አለው ማቴሪያሉን መርጥለት አለው። ሙሉን አስገብተን ከጨርስም በኋላ ቺን አረንጓዴውን በተን እንጫናለን። ከዛ ኦፕቲማይዝ ማድረግ ጀምሮ ልክ 100 ፐርሰንት ላይ ሲደርስ ቤስት የሚለውን ወይንም ዌስቴጅ ውዳቂ የማይኖርበትን አይነት አቆራረጥ ሙሉን አስቀምጦ ያሳየናል። ልክ እንደምታዩት ሲጨርስ ጠቅላላ ላስራውን በመደዳ እንዴት መቁረጥ እንዳለብን ራሱ ዲያግራሙ ሰርሶ ያሳየናል። ከታች ደግሞ ግሎባል ሳሲትስ ብለው የምታዩት ሰማሪው ነው። አሁን ይሄ ያሰመርኩበት በቀይ ጠቅላላ ቶታል ካሬው ነው። ከታች ደግሞ ያለው 29 ፐርሰንት አካባቢው ዌስት የሚሆነው ከአንድ ላስራ ላይ ነው። ልክ እንደምታዩት ዌስቱን ይሄ አንድ ባይ አራት በስልሳ ምናም ብሎ በነጭ በነጭ አድርጎ የሚያስቀምጣቸው ዌስት ነው። ስለዚህ በዛ ያሉ ሳይዞች ሲኖሩም በመስቶትም ሊሆን ይችላል። በፓኔል እንዲሁም በኢምዲፍ ያሉትን ምንም አይነት ዌስት በሌለ ሁኔታ እኔም ዌስቱን በጣም በቀነሰው ሁኔታ ውዳቂ ሳይኖር ስራችንን እንድንሰራ ይረዳናል። አፕሊኬሽኑን ቴሌግራም ቻናላችን ላይ ወይንም አፕ ስቶር ላይ ያገኙታል። እናመሰግናለን